ማለትም አባቱ በጣም የታወቀ ሀብታ ነው። ሌላ የምትፈልጊው ነገር አለ? የሚጠጣው አንቺ እኮ ይህን አላልኩሽ እንዴ ፍቅር፣ ንፁህ እኮ ነው ያመጣሁልሽ። ደግሞ መች ጠጣሽ? እያየት እያየሁት አይደለም ወይ ሰ ለምድ ፍቅር፣ ምን እያደረግሽ ነው? ፍቅር፣ ወይ ወይ፣ ምን እያደረግሽ ነው? ምን ለማድረግ እየሞከርሽ ነው? ምን አደረግኩ? የሚጠጣው አንቺ ጭሊስ ቆሻሻ መጣችል ፊቷ ላይ ደፋሁት። በዚህ ልክ ሆነሻል አንቺ እማዬ ለሮማን ብልሽ ነው እኔን በጥፊ የመጣሽ ገና ምን አይተሽ? አርፈሽ ምትኖር እኮ አርፈሽ ነው አይካልሽ። ግን አያትሽ ጋር ነው ምልክሽ በአሁኑ በጣም ነው ተማረርኩሽ። ይሄ ይቅርታ አትይ አንቺ ምን አጠፋሽ? ልጄ ፍቅር፣ ሮማንን ይቅርታ ጠይቂያት። አልጠይቅም እማዬ። ፍቅር፣ ትዕግስቴን አታስጨርሺ። አሁን ተነሽ፣ ይቅርታ ጠይቂያት። ይቅርታ ሮማን። ፍቅር፣ ተነሽ፣ ክፍልሽን አጽጂ። ከዚህ በኋላ ሮማን በእንደዚህ አይነት መልኩ ስትነገረት እንዳልሰማ። እንደፈለጋችሁ ማድረግ ትችላላችሁ። በቃ አሁን እኔ ሄድላችኋል። ቆይ እዚህ ቤት ምንድን ነው የጎደለሽ? አባቴ አባቴ የለም። አባቴ ስለሌለ ነው ማንም ሰው የማይወደኝ። አባቴ አባቴ አትበይ። ቆየት ያለሽን አባት ነው እሱ። አንቺን ቢፈልግ ፈልጎ የሚያጣሽ ይመስልሻል? አላውቅም። ሄጄ ጠይቀዋለሁ። እኔ የምፈልገው አባቴ ጋር መሄድ ብቻ ነው። ይኸውልሽ ፍቅር፣ የማይመስል ነገር አታውልሽ። ተዋት ዴቭ። እንደፈለጋትሁን ሂጂ፣ አልከለክልሽም። ግን አንድ ነገር ማወቅ አለብሽ። አባትሽ እዛ ሌላ ህይወት ጀምሯል። የሚፈጠረውን ነገር ግን እረስ ትችዋልሽ ልጅ ፍቅር ዝም ብለሽ ከመሬት ተነስተሽ ዝም ብለሽ ባትነጫነጭ ደስ ይለኛል። እናትሽን አታስጨንቂያት እንጂ ምንድነው? እሱ የምርህን ነው ግን? ምን በቃ አልታገባትም? አዎ ፍቅር፣ አዴን ቆንጆ ሰርግ ደግሽ ያገባታል። በቃ በቃ፣ ዴ በቃ ይበቃል። ምን እየሆነሽ ነው ፍቅር? ሁላችሁንም፣ ሁላችሁንም እመጣላችኋለሁ። ድሮስ ቆይ ማንን ወደሽ ታውቂያለሽ? እስኪ ንገሪኝ። ሰራተኛው አዳይ፣ እንግዲህ የቅምጥል የቤዛ ወንድም ከእስር ቤት አምልጦ አንቆ ይዟታል ማለት ነው። ነገር ግን ኬንጎ ደግሞ እሱን አድኗታል። እንዴት መጣ ሲለው፣ እንግዲህ ስልክሽ እኔ ጋር ነበረ ስልክሽ ልሰጠን፣ እንዴት መጣ፣ አምልጦት ይሆናል እያለ ለምን ድብን አይልም እያለች እንግዲህ እሷን፣ ና እንሂድ፣ ሞተዋል ይሆን ሲል፣ ና እንሂድ፣ ለምን ድብን አይልም ያለች ቅምጥል እንግዲህ የኪንጎን እጅ ትጎትተው እና ይሄዳሉ። እንግዲህ የቤዛን ወንድም አሁንም ተንኮሎን እንዳሰበ እንደቀጠለ ይገኛ ማለት ነው። የፍቅርም ተንኮል እየጨመረ መጣ። አዳይ ከዴፍ ጋር ሲጋቡ በጣም ተናዳለች። ውሃ ስታመጣላት ሮማንን እንግዲህ መቼ ጠጣሽው እያየሁት አይደለም፣ ስራሽ ምንድ ነው በአግባቡ ማሰሪ እያለቻት፣ በሮማኑን ያመጣችላት ውሃ ስደፋባት፣ እናትዋ ትመጣለች ማለት ነው። ፍቅር ወይዬ የማዬ፣ ምን ያደረግሽ ነው? ምን ያደረግ የሞከርሽ ነው? ምን አደረግኩኝ? የሚመጣ የሚጠጣ ውሃ አምጪልኝ ስላት ቆሻሻ ውሃ አምጪልኝ ስላት ፊቷ ላይ ደፋውት። አማዬ ለሮማን ብለሽ ነው? እንደ ምትመችኝ ገና ምን አይተሻል። አልፈሽ ምትኖሪ ከሆነ አፈሽ ምን አይካልሽ፣ ወደ አያትሽ ጋር እልክልሽ አለሁኝ። ሮማን እቅታ ስትል አንቺ ምን አጠፋሽ? የሮማን እቅታ ጠይቀት። አልጠይቅም። ፍቅር ግስቴና ታስጨርሹ፣ አሁን ተነሽና እቅታ ጠይቀት። እቅርታ ሮማን ትንሽ ፍቅር ከፈለሽ ናት፣ እንጂ ከዚህ በኋላ ሮማን በእንደዚህ አይነት ነገር ስታወሪያት እንዳልሰማ ትላታለች። ፍቅር ደግሞ ተንኮሏን እያባሰ እየጨመረ መጣ ማለት ነው። ሮማን ከዚህ በኋላ ራስሽን ጠብቂ ፍቅር፣ ትንሽ እንግዲህ ምንም ነገር አትቻለችም፣ ራስሽን ጠብቂ ትላታለች። አስቸጋሪ ልጅ መውለድ እንደዚህ ነው እና ምን ላድርጋት፣ ቆርጬ አልጥላትም፣ እንግዲህ ልጄ ናት፣ ምን ላድርጋት፣ አስቸገረችኝ እያለች የፍቅር ናት በጣም ተበሳጭታለች ማለት ነው። ሩታ እና እንግዲ ዳይመንድን እንግዲ ምንድ ነው እንደዚህ ሆን ምንድ ነው ፍትፍትፍት ያደረገሽ? ይቅርታ ዳይመንድ ባለፈ ከአንተ ጋር የሰራቸው ስራዎች በጣም አሪፍ ነበረ። በጣም ነው ማመሰግኑ እና አመላሽሽ ምንድ ነው እሽ የምላድርግልት ጠጋባ እስኪ የውልሽ እዚ ጋይ ሳሚኝ ይላታል። ምንድ ነው እሱ እዚች ጋ ሳሚኝ ታካብጃለሽ እንዲም ትችዋለው። በቃ ከፈሬ ስላት ሮታ እንግዲህ በጥፊት መተውና፣ እንዴ ከመች አንቺ ደነዝ ከመች ጀምሮ እንግዲህ ሳሚ ማለት ጥፊ ሆኖዋል። ነቀዝ ምነው ነው ስድብ አነሳብሽ እንዴ? ልጨምርልሽ እንዴ? ሰብሰባ አድርጌ አንድ ላይ ልስደብሽ እንዴ? ራስ ነክ ጥፋተኛ ማን ማይሆን ነገር አስብ አለክ እና እኔ እየቀለጥኩ እኮ ነው፣ አንቺ ሙድ አይገባሽም እንዴ? እላታል ኪንጎ ዳይመንድ የሩታ ማለት ነው። ምን ነው በጥፊት መችኛለሽ። አላበዛኩ። ከቅድ ጀምረክ እኮ ያበዛከ ነው። እና ጸባይሽን አሳምሪ። ዛሬ ነገ ነገር ብሎካል። ምን ነው በሰላም ነው እንዴ? አንቺ ስንቱን ለመሳብ እንግዲህ ወረፍ ወረፋ ይዘው ሚረባ ሚረባብበት እንግዲህ ፊት አንቺ በጥፊት መችኛለሽ ይላታል በቃ እንዴት ታዘዘልሽ እንዴ አንተ በቃ በጣም ደፋር ነክ ትለዋለች ከዛም በኋላ ደፈር ድፍረቱ ከአንተ ተምሬ ያለው እያልሽ ነው አዎ ባደፍረ ይኖር አልደንስ ወህም ነበረ አንቺ ዝምካሎሽ ብዙ ነገር ታወራለሽ የኔ ሻኪራ ከአንተ በላይ ባላወራ አንተ ዛሬ ምትዘጋጅ ተመጣ ለማየት ዝግጁ ነሽ በቃ አሪፍ ቦታ ወስጄ ነው ማሳይሽ እዚህ መንገድ ላይ ድማ አላሳይሽም ነይ ሌላ ቦታ ልውሰድሽ እያለ እንግዲህ ዳይመንድ የረውት ከሩታ ጋር እንግዲህ ፍቅር ጀምሯል ማለት ነው የቤዛ እህት ቆይኔ ካልሰራሁላቸው እያለ በተኛበትን እንግዲህ የተፈላፈለ ሲነሳ እህቱን ቤዛ እየወረጠች ትመጣና ወንድሜ ወይኔ ጉዴ እያለችም ምን ሆነሃል ወይኔ ወንድሜ ምን ሆነህ ነው ትላለች አሁኑ ምትመጪ እንዴ ያ ነፈስ ከኋላ መቶ መታይ ዳይመንድ ነው አሁን አትጨናነቂ። አሁን ልቀቀኝ። የአንቺ ወንዳ ወደ በቀላታለሁ ብዬ አመለጠችኝ። ማንም የለሽም ብሎ ነዋ ሰው የለሽም ብሎ እንደዚህ የሚያደርጉሽ ሁሉም ነገር ሰብስቤ አበቀልሻለሁኝ። የኔን ተው አንተ ራስህን በተረፍክ። ቆይ ግን አንተ ከመውጣትህን ገና እንዴት ታደርጋለህ? ዲዛይን ነገር እኔ መተናገርልኝ አልኩ። አሁን ተነስ ወደ ቤት እንሂድ። ሰው ካየ ጥሩ አይሆንም። እንግዲህ ትንሽ ጊዜ ተነስ፣ ቤት እንሂድ ትለውእና ቤዛ ለወንድሞ ሲደገፈውና ወደ ቤትዋን የዛውጥ ይሄዳለች ማለት ነው። ያው ተንኮሎም እንደቀጠለ ቢሆን ማለት ነው። እንግዲህ ለምለምና ባቡሬን ፍቅር ይዟቸው ማለት ነው። እንግዲህ አንቺ ብቻ ደኛ ሆእንጂ ሰልወጣ አረጅብሻ አለው። አረበኪ ጨወታ ጨምርሃ ምን ላደርግ ብለሽ ነው? ለሊ ለእኔ ያታስብ መሄድ ካለ ብሄድ እሺ ለሊ ይሄዳለሁ አንቺ ደህና ስትሆኝ ብቻ ነው። ሄደው ደህናነኝ አላመንከኝም እስኪ ተመልከተኝ

አጠገባቸው ትቀመጣለች። እንዴት ዋላችሁ? ያለ መጣሽ እንዴ የአንቺ በጣም ክብር አለኝ አዳይ፣ አመሰግናለሁ። አሁን ንግስቲቷ በጣም ተንከባከብልኝ። ወዴት ልትሄድ ነው? በኪ ከሆነ ሰሞኑ የሚሄድበትን እኮ መናጋት፣ ትተዋል። አሽሙን ተጀመረ እንዴ? አራ ይሄ ቀጥታ ነው። አራ የምርሽ ነው እንዴ? እናቴ ጋር ነው የሚሄደው። የት እሄዳለሁ ብለሻል? የት አባቴ እሄዳለሁ ብለሻል? እሺ፣ ግን ደግሞ አትጥፋ አይለሊ ለምን ዙሪያ ጥምጥሟ አስፈለገች በአንድ ዕቃ ለምንድነው ትናፍቀኛለህና ማለት አትችም። ለማንኛውም ለማንኛውም አመለሳለሁኝ እንግዲህ በቃ እሺ አታስብ እያለ እያለችው አዳይ እንግዲህ እሱንም ቻው እያላቸው ይሰናበታቸዋል ማለት ነው። ከዛ በኋላ ለምለምና አዳይ በሳቅ ይሞታሉ ማለት ነው። እንግዲህ ሩታና ሩታና ዳይመንድ እንግዲህ ጭፈራቸው እንደቀጠለ ነው። ከዛ በኋላ አንቺ እኔ ያላሰብኩት ነገር ለምታስብ ያለሽ ምንድን ነው ያላሰበው? አንቺ መች ፊት ሰጥተሽዋል? ከፈለገ ራሱ ይመጣል። ደግሞ በኪ በዛ መንገድ እንዲመጣ አልፈልግም። እኔ ጓደኝነቱ ነው በጣም የተመቸኝ። ፍቅር የሚባል ነገር በመሀላችን እንዲኖር አልፈልግም። የምርሽ ነው አዳይ? በአሁኑ ሰዓት እንደዛ ነገር ለመጀመር ፍላጎት የለኝ። ገባኝ። ካልደበረሽ አንድ ጥያቄ ልጠይቅሽ። በኪ እንግዲህ ከሌላ ሰው ፍቅር ቢይዝሽ ደስ ይልሻል? አይከፋሽም? ከማን ጋር አላቆም? ሌሊ ግን እኮ ብዙ ፈላጊ ይኖረዋል ናችሁ ዝግጁ አይደለም በማለት በምትይበት ሰዓት በመሀላችሁ ሌላ ሰው ሊገባ ይችላል። ቆይ እኔ ቤኪ ወደዋል አልኩሽ፣ አትናደጅ ይለል እኔ እንድትናደጅ አይደለም የጠየኩሽ። ለምን አልናደድም? አደም የጠየኩሽን ጥያቄው ታውቆሻል። እኛ እኮ እንሸወዳለን ከእኛ ያለ ይመስለናል እንጂ ቆይ ዛሬ ጤና የለሽም እንዴ አዳይ? ምን እያልሽ ነው? እኔና ቤኪ ከተዋወቅን ስንት ጊዜያችን ነው? ትንሽ ጊዜ ነው በእርግጥ ሁለታችሁም እኮ ትታሰጽባላችሁ አሁን ላይ በእርግጥ ላይ ወደሸዋል ማለት አይደለም። ቆይ ምንድን ነው የምትይኝ? ኤላ እንደከዳሽና ሰው ላይ ያለሽ እምነትሽ እንደጠፋ አውቃለሁ፣ ግን ሁሉም ሰው አንድ አይደለም። ሁለተኛ እድል ለራስሽ መስጠት አለብሽ። አውቃለሁ አዳይ፣ ይቅርታ ለእኔ እንደምትያስባለሁ፣ ግን እኔ በአሁን ሰዓት ሁሉማንም ነገር ማድረግ አልፈልግም። የሆነ ነገር አድርጊ እያልኩሽ አደለም፣ ግን ጓደኛሽ አይደለም? እንግዲህ የምታደርጊው ነገር ሁሉ እንግዲህ ማማከር አለብሽ። ኤላን እርሹ። እሱንም ቢሆን እረሰዋለሁኝ ከዚህ በኋላ ተመሳሳይ ችግር ውስጥ መግባት አልፈልግም። በቂ ቢሆን ከጓደኝነት የዘለለ ምንም ነገር የለንም። የእኔ ስለሚያዝነን ይመስሎች ነው እንጂ ምንም የተለየ ነገር የለንም። እሺ ለሊ፣ አትጨነቂ። የሌላ ጊዜሽ እንኳን ናፍቅሻል አዳይ፣ ብታርፊ ይሻልሻል። እኔ አታምኘኝም እንዴ ሌልይ? የራስሽን ያተለርሽ ነው። ተይ ጓደኛ እንጂ ችግር የለውም። በቃ ሁሌም ቢሆን ከጎንሽ ነኝ። እሺ አዳይ እያለቻት ምሷን በሳቅ ፈገግ ትላለች ማለት ነው አይ ዳይመንድ፣ ለካ ተጫዋች ነክ እኔ እንግዲህ ያልተፈታ ብዙ ነገር አለ። የጨዋታ ምልጦች ነበረ። ግን ለምንድን ነው ባለፈ እንደዚህ ያስደነገጣችሁኝ? መቼ ባለፈ? እኔ እንደውም ልክ እንደመጣሁት አካባቢ እነማሚ ቤት ስልኬን ወስደክብኝ ትዝልካል? ኦኬ፣ እዛኔማ እዛች የሰይጣን ጓደኛ መስለሽኝ ነው። እኔ እንደዚህ አይነት ልጅ አይደለሁም። እንግዲህ እንደዚያ አይነት ሰው አልነበርኩም። ሙደ ሙድ ማለት ምን ማለት ነው ማለት ጫወተ ምታቂ መሰለኝም ነበረ። ለማንኛውም ስለተለዋወቅ ደስ ብሎኛል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ስለምትከታተሉኝ አመሰግናለሁ።